እንዴት አንድ ምስል ከተሰቀለበት ወርዶ ከሃዲው ዑልያኖስን በቅጽበት ሄዶ ሊገድለው ቻለ? እነርሱ ጥቂት ሆነው ሳለ እልፍ የሆኑትን ሰራዊት ከመልአኩ ቅዱስ ሚካኤልና ፊቱ ወደ ውሻ ከሚቀየረው ገጸ ከለባት ጋር እንዴት ድል አደረገ? ዛሬም በእኛ ዘመን በምልጃው ላመኑት ካይን ጥቅሻ ፈጥኖ የሚደርስላቸው ይህ ወታደር ሲሆን፣ ጻድቅ ጻድቅ ሲሆን ሰማዕት የሆነው ቅዱስ መርቆሪዎስ ማን ነው? ዛሬ በዚህ ቪዲዮ ስለ ሰማዕቱ ቅዱስ መርቆሬዎስ ከውልደቱ እስከ ዕረፍቱ ድረስ ያለውን እንዲሁም ከሞተ በኋላም ስላደረጋቸው ድንቅ ድንቅ ታምራቶች በስፋት እናያለን። በዚህ ቪዲዮ መጨረሻም በምልጃውና በታምራቱ እኛም አምነን ከገባንበት ችግር እንዲያወጣን ከአይን ጥቅሻ ፈጥኖ እንዲደርስልን እንለምነዋለን። ውድ ተመልካቾቻችን፣ እህቶቼና ወንድሞቼ፣ ይህ ቻናል አድርጎ ብዙ ተከታዮችን አፍርቱ። ለክርስትናው ድንበር ርቀው ያሉትን ማቅረብ ሊጠፉ ያሉትን መሰብሰብ እንፈልጋለን። ይህን ቻናል ሰብስክራይብ፣ ላይክና ኮሜንት እንዲሁም ለወዳጅ ዘመዶቻችሁ ሼር እንድታደርጉላቸው ስንል በትህትና እንጠይቃለን። ይህንን ስታደርጉ በአጭር ጊዜ ውስጥ ለብዙ ወጣቶች መድረስ እንችላለንና አሁን ወደ መርቆሬዎስ ታላቅ ገድል እንሸጋገር። አብራችሁን ቆዩ። በስመ አብ ወወልድ ወንፈስ ቅዱስ አዶ አምላክ አሜን። መርቆሪዎስ ቅዱስ አስሊት ከምትባል አገር ነው። እርሷም የአባቱና የአያቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባትም ወገን ሁለት ወንዶችን ተገናኟቸውና የቅዱስ መርቆሪዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። እግዚአብሔር የታዘዘ መልአክ ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩም ጊዜ ወደ ቅዱስ መርቆሪዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋዎች ሆኑ። አብሮትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሪዎስ የተወለደ ጊዜ ስሙን ፒሉፓዴር ብለው ጠሩት። የውሻ መልክ ያላቸው በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች የሆኑ የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትን ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖሃ ብለው ሰየሙት። እናቱንም ታቦት አሏት። ሉፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደ ነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሱም የኖሐንና የውሻን መልክ ያላቸው ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሱ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሥ ያቀረበባቸውን ሁሉንም አራዊት አጠፏቸው። ንጉሱም ይህንም ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሮስን አባት ለመነው። እርሱም በለመነው ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሪዎስ አባት ንጉሡ ወስዶ ገዢና የሰራዊት አለቃ አድርጎ ሾመው። የውሻ አርያ ያላቸውም ይታዘዙለት ነበር። ከርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ የቅዱስ መርቆሪዎስ አባት የሾመውን ንጉሥ የወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሡም ከጦር ሰራዊት ጋር የቅዱስ መርቆሪዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያ የውሻ አርያ ያላቸው አባብለው ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ። በመጧቸው ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሪዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሱ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሪዎስ አባት መኮንኑ የሞተ መስሎት ነበረና የቅዱስ መርቆሪዎስን እናት ወስዶ ለአገባት ፈለገ። ከንጉሱ ወታደሮችም አንዱ ንጉሥ ያሰበውን በጽሙና ነገራት። እርሷም ይህንንም ወታደር ከሀገር ውስጥ በስጉር ያወጣት ዘንድ ለመነችውና ከልጇ ከብፁ መርቆሮስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሱም ከእርሱ የሆነውን የመኮንኑ የመርቆሮስን አባት ሚስቱን ለማክመት ማሰቡን እንዳይነግሩ ታዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮችን ያጠፋሉ፣ ብሎ ይጠራጠራልና ስለዚህም እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሪዎስ ስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፍቃድ ይዘው ማረኩት። ወደ ሮሜውም ንጉሱ አቀረቡ። ንጉሱም ክርስቲያን ነበረና የተማረከው መኮንን ክርስቲያን መሆኑ ባወቀ ጊዜ አልገደለውም በክብር አኖረው እንጂ እጅግም ወደደውና ከጥቂት ቀኖች በኋላ በመርዶ ሳይያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይግባውና በጌታችን ኢየሱስ ክርስቶስን ፈቃድ ሚስቱና ልጁ መርቆሪዎስ ወዳሉበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀች። እርሱ ግን አላወቃትም። በአንዲትም እለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሪዎስን ወስዳ የአማሩ ልብሶችን አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀም እና በርሱ ላይ ተቆጣ። የመርቆሪዎስም እናት መታ ጌታዬ ሆይ፣ እኛ መጻተኞች ነን። አንተም መጻተኛ እንደሆንክ ባወቁ ጊዜ ልጁ ሆኖ ልጅ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷ ሚስቱ እንደሆነች ነገረችው። በዛን ጊዜም አወቃት። ልጁንም መርቆሪዎስን አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤት ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰግኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሥ ቅዱስ መርቆሪዎስ ወስዶ በአባቱ ፈንታ በመርዶሳን አገር ላይ ሾመው። ቅዱስ መርቆሪዎስም መኮንነትን በተሾመ ጊዜ የአገጸ ከልብ ከእርሱ ጋር ነበር፣ ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮን እግዚአብሔር ይመልስለት ነበር። ማንም ሊቋቋሙም የሚችል የለም። ለቅዱስ መርቆሪዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውም በሁሉ ቦታ ተሰማ፣ ከቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ፤ ያን ጊዜ በዚያን ወራት በሮሚያ አገር ጣውትን የሚያመልክ ዳኪዮስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት፣ እርሱም ከእርሳቸው ጋር ሊዋጋ ሰራዊትን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሪዎስ እግዚአብሔር አጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸዋልና አትፍራ አለው። ከዚህም በኋላ ቅዱስ መርቆሪዎስ የእግዚአብሔርን መልአክ በወጊያው ውስጥ አየው፣ የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረገ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶቹም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪን የእግዚአብሔርን ስም መጥራት ረሳ አለው ጦርነቱን ከተፈጸመ በኋላ ንጉሥ ዳኪዎስ ለጣውታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሪዎስም ለበዓል ማክበር አብሮት አልወጣም ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሪዎስ እንዳልመጣና ዕጣንን በማሳረግ እንዳልተባበረ አስረዱት። በዚያን ጊዜ ንጉሱ መልእክተኞችን ልኮ ቅዱስ መርቆሪዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣንን ለማሳረግ ከኔ ጋር ያንመጣ የኔም ፍቅር እንዴት ተውካ አለው በዚያንም ጊዜ ትጥቁን ልብሱን ወረወረለትና፣ እኔ ክብር ይግባውና ጌታ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህንን በሰማ ጊዜ እጅግ ተቆጥቶ እርጥብ በሆኑ የሽመል በትሮች እንዲደበደቡት አዘዘ። ሁለተኛም ከላም ቆዳ በተሠራ ጅራፍ ይገርቡት ዘንድ አዘዘ። ንጉሡም እንዳዘዘ ይህንን ሁሉ አደረጉበት። በዚህን ጊዜ የአገር ሰዎች ስለ ቅዱስ መርቆሪዎስ እንዳይነሱበት ፈርቶ የቀጶዶቅያና የእስያ ክፍል ወደ ሆነች ወደ ቂሳርያ በብረት ማሰሪያ አስሮ ላከው። በዚያም እንዲያዘቃዩት አዘዘ። ካዘቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋርሎን ፈጽሙ በመንግሥተ ሰማያት የሕይወት አክሊልን ተቀበለ። ህዳር 25 ዓመቱ ቅዱስ መርቆሪዎስ ሰማዕትነትን የተቀበለበት ዕለት ነው። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለም ሁሉ አብያተ ክርስቲያናትን ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቆች ታምራትን በውስጡ ገለጠ። ከታምራቱም አንዲቱ ኦሊያኖስ በነገሰ ጊዜ ክብር ግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያንም ወራት ቅዱስ ባስልዮስ የቂሳሪያ ሊቀ ጳጳስ ነበር። ታምራቱ በተጻፈበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከሰሰቱ ይመለሰው ዘንድ ቅዱስ ባስሌዎስ ወደ እርሱ መጣ። ኦሊያኖስም ቅዱስ ባስሌዎስን ባየ ጊዜ ክብር ግባውና ጌታችንን ሰደበ። ቅዱስ ባስሌዎስንም አሰረው። በዚያም እስር ቤት የቅዱስ መርቆሪዎስን ስዕል አይቶ በፊቱ ቅዱስ ባስሌዎስ ጸለየ። ስዕሉን ከቦታው ታጣ፣ ያን ጊዜ ወደ ኦሊያኖስ ሄዷአልና በጦሩም ወግቶ ገደለው። ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስሌዎስም ከሃዲው ኦሊያኖስ እንደገደለ አወቀ። እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ዑልያኖስ ገደል ከውን። ያን ጊዜ አሁን እንደሚል ስዕሉ ራሱን አዘንበል አደረገ። ቅዱስ ባስሌዎስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሪዎስ ሌላው ተአምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበር። የእስላሞችንም ሕጋቸውንና መጻሕፍቶቻቸውን ተምሯል። በአንዲትም ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮች ይዘውታል። ሊያቃጥሉትም ጉድጓድም ሰው በውስጡ ታላቅ እሳትን አነደዱ። ብዙዎችም ሰዎች ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከአዲ ሰው ወደ ሲውን ለመግባት ለምን ትሮጥ አለ? በኋላ በገሃነመ እሳት ስለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና ሶስት አማልክትንም የምታምን ነህና ክፉ ነገር ነውና ይህን ስድብ ትተ እኔን ሰማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፦ እኛ የክርስቲያን ወገኖች ሶስት አማልክት የምናመልክ ከሃዲያን አይደለንም፣ አንድ አምላክን እናመልካለን እንጂ። ይህም አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃል ነው እንጂ። መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብ በርቶልህ እንደኔ ስለ ክርስቶስን በመጋደን መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን፣ ፊቱንና ራሱን ጸፋው። ይህ የምትለው ከኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህንን ያልኩን አስበ የምትጸጸትበት ጊዜ አለ አለው። በዚያን ጊዜ ራሱን በሰይፍ ቆርጠው ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሥም ወታደሮች እየጠበቁ ውስጥ ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደተፈተነው ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉሱ ነገሩት። እርሱም እንዲቀብሩ ታዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹ ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ ደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይቺ አሳች የተናገረውን ተወው፣ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ አስተተኛ ናውያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረ። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድና ተከተለኝ አለው። እንዲሁም ሁለተኛ እና ሶስተኛ ተገልጠው ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ አገራቸው ተመለሱ። ሰባት ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግዳጅ ያ ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባለንጀሮቹም በበረሃ ውስጥ ተውት ሄዱ፣ ከእነሱ ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ። ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያን ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሪዎስ ቤተ ክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያንም ጊዜ የክርስቶስ ምስክር መርቆሪዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬው ሌሊት ካዳንክኝና ያለ ጥፋት ካወጣኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልኩም የሚያምር ጎልማሳ፣ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና፣ አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋ አለው። ወጣቱም ስለ ስጋ ግዳጅ ከግመል ላይ ወረድኩ፣ ባለንጀሮቼ የተተወኝ ሄዱ አለው። ባለ ፈረሱም ና በኋላ በፈረሱ ላይ ተፈናጠጣ አለው። በዚያንም ጊዜ ወደ አየር በረረ በምስር አገር ወዳለች የቅዱስ መርቆሪዎስ ቤተክርስቲያንም እንደ አይን ጥቅሻ ደረሰው እና እንደተዘጋጅ ከውስጡ አስገባው። ከፈረሱም ላይ አውርዶ በዚያ ቆሙ። ወደ መጋረጃው ውስጥም ገብቶ ከርቱ ተሰወረ። የቤተክርስቲያኑ መጋቢ በሌሊት በመጣ ጊዜ ቤተክርስቲያኒቱን ከፍቶ ሲገባ ይህ ወጣት ከመካከል ቆሞ አግኝቶ ደንግጦ ሊጮ ፈለገ። ጠቀሰውና ወደ እኔ ዝም ብለን አለው። ወደ እርሱም ሲቀርብ ይቺ ቦታ የማን ናት አለው። የቤተክርስቲያኒቱ መጋቢ ይቺ በምስር ሀገር ያለች የቅዱስ መርቆሬዎስ ቤተክርስቲያን ናት። አንተን ግን ልቡ እንደጠፋ ሰው ስትናገር አይሃለሁ። ከዚህ ምን አመጣ አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት። ልቤ እንዴት አይጠፋ እኔ በዛሬው ለሊት በገሌ በረሃ ሳለው ፈረስ ላይ የተቀመጠ ሰው ተገለጠልኝ። ከኋላም በፈረሱ አፈናጠጠኝ። ከዚህም አድርሶኝ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ። እንዲህም አለው ልብ ጠፍቷል በማለቴ መልካም የተናገርኩ አይደለምን? የምትናገረውን አታውቅምና የዚህ በረሃ መጠኑ የቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ የቅዱስ ሰማት መርቆሮስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቁ የተወ ክብር ይግበውና ስለ ክርስቶስ ስም ከሃዲዎችን ጽኑ ስቃይ አስተቃይቶ የገደሉት ክርስቶስን በመንግስቱ ውስጥ የተቀበለው፣ በቦታዎች ሁሉ አብያተ ክርስቲያናት ታነጸውለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሪዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራትንም ያደርጋልና። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉን አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ የታየኝ በእውነት ይህ ነው በፈረሱም ላይ አፈናጦ ወደዚህ ያደረሰ ይህ ነው። እነሆ ታጥቋ በወገቡ ላይ ያየኋት ወርቅ መታጠቂያዋ ይቺ ናት። ስማይ ልንገር፣ እኔ በዚች ሀገር የምኖር አባቴን ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይቺ ምልክት ትበቃኛለች። አሁንም በቦታው ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትን አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትናን ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር ሄዱ። እኛ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም ማደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦች ሁሉ አርባ ቀኖችን ያህል አለቀሱለት። ከዚህም በኋላ ከጠዋት ከቤተ ክርስቲያን ሲወጣ ይህንን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆቹም ሄዶ እንዲህ ብሎ ነገራቸው፣ ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሪዎስ ቤተ ክርስቲያን ደጅ አየሁት፣ እርሱን ባልመሰለኝ ነበር። እስቲ ሄዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ታሳፈረን። ይህ የሰራኸው ምንድን ነው? አሉት እርሱም እኔ በይሃው እግዚአብሔር ልጅ እና በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለማ ጉድጓድ ውስጥ አሉት። ሸንታቸውን በላዩ እየደፉ የቤት ጠራጊም እያፈሱሱበት ያለ በብልና ያለ መጠጥ በዚያ ሰባት ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትን በላዩ ምታ ነች። ከልቅሶን ብዛት የተነሳ ከጉድጓድ አውጥተው እኛ ወደ ማናይ ቦታ ሂዳሉት። ወዲያውኑ ወደ አስቄክስ ገዳም ሄዶ በዚያ እያገለገለና እየተጋደለ ሁለት ዓመት ኖረ። ከዚህም በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኩስ ወደ ምስር ከተማ ሄደ። ሃይማኖትን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱን ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለ አንተ የሚናገሩት እውነት ነውን? አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሪዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተክርስቲያን የሁለት ቀን መንገድ እንዳይን ጥቅሻ አድርሶ ከውስጧ እንዳስገባው ስዕሉን አይቶ ያመጣው እርሱ መሆኑ እንደተረዳ ነ ንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ። ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሪዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሠራ ታዝል ይዘንደሻለሁ አለ። ንጉሡም በአስቸኳይ እንዲታነጹለት አዘዘ። በውስጣቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ለብዙዎች መነኮሳት ተሰበሰቡ። ሁለት ድርሳናትንም ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህ መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነበረ። እግዚአብሔር ምስጋና ይሁን እኛንም በቅዱስ መርቆሬዎስ ጸሎት ይማረን፤ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ መርቆሬዎስ ሆይ ችግራችንና ስቃያችንን ቀርበ ተመልከት፤ ተገባንበትን ስቃይ ሁሉ አድነን፤ አገራችንም ኢትዮጵያን ከተጋረጠባት አስፈሪ መዓት ሰውረህ ታደና ዘንድ እንማጸናለን እኛ ልጆች በምልጃ ታምነናልና። ስንክታር ህዳር 25 የቅዱስ መርቆሪዎስን ገድል እንዲህ አድርጎ ጽፎታል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።